ሰላማችሁ የምወዳችሁ እና የማከብራችሁ ውድ የቻናሌ ቤተሰቦች ሰላማችሁ ይብዛ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ማለት ነው። እንደዚህ እያልኳችሁ ብቻችሁን ደስተኛ ሆኑ ለማለት ነው እና አንዳንድ ጊዜ ደስተኛ ለመሆን እኛ ብዙ ነገር እንፈልጋለን። በራሳችን መደሰት በራሳችን መደሰት ብዙም ልማድ የለንም ማለት ነው አይደለም አብዛኞቻችን የምንደሰተው የሆነ ነገር ወደፊት አቅደን ያ ያቀድነው ነው ሀሳብ ይሳካለን ወይ ደግሞ በቃ ወይ የሆነ ቤት ስንሰራ ምናምን ይመስለናል። ደስታ የሚገኘው በሀብታችን ብዛት ምናምን ይመስለናል እና ግን ደስታ የሚገኘው ከእግዚአብሔር ጋር ባለን የጸሎት ሕብረት በእግዚአብሔር ካለን መታመን ከመታመናችን እንደገና ደግሞ የተሰጠንን ነገር አብዛኛው የተሰጠን ነገር ከእግዚአብሔር ነው። እና ብዙ ነገር ተሰጥቶናል። ትንሽ ነገር ነው ቢጎልብን ማለት ነው የጎደለብን ትንሽ ነው። እና እሱን እያሰብን መደሰት አለብን። አንዳንድ ጊዜ ደግሞ ለምሳሌ በትዳር ህይወታችን በጣም ከምንወደው ወይ ደግሞ በጣም የሆነ ጊዜ ላይ እንግዲህ የሚወደን የትዳር አጋራችን በፍቅርም ቢሆን ደግሞ በፍቅረኛ ሞት ጊዜ በጣም የምትወዱት ፍቅረኛችሁ በቃ እስከ መቼም ድረስ አይለየኝም ብላችሁ ያሰባችሁት ሰው ሊኖር ይችላል። ከእሱ ጋር ብዙ ጊዜ ብዙ ነገር የደስታ ጊዜ፣ የመከራ ጊዜ በጣም ልታሳልፉ ትችላላችሁ። የሰው ልጅ ግን ወደዳችሁም ጠላችሁ የሆነ ሰዓት ላይ መቀየር አይቀርም። እግዚአብሔር የረዳው ሰው፣ የተመረጠ ሰው ካልሆነ በስተቀር በአንድም በሌላም የሰው ልጅ መደገፊያ ሊሆን አይችልም። በእሱ ደግሞ በቃ ማለት የትዳር አጋሬ ነው ወይ ደግሞ ፍቅረኛዬ፣ በእሱ ነው ደስታዬ፣ የኔ ደስታ ያለው እሱ ጋር ነው ብላችሁ ካሰባችሁ ሰው መደሰቻ አይሆንም። ለምን እናታችሁ ነው በሕይወት ዘመናችሁ የማይለየው እስከ ሽምግልና የሚሸከማችሁ እግዚአብሔር ስለሆነ መደገፊያ ማድረግ ያለባችሁ እግዚአብሔርን ብቻ ነው። ሰው ተሰብሮ፣ የማይወጋ እግዚአብሔር ብቻ ነው። የሰው ልጅ መቶ ፐርሰንት የሆነ ሰዓት ላይ ሊወዳችሁ ይችላል። በወደዳችሁ ልክ ደግሞ ሊጠላችሁ ይችላል። በጣም ተዋደው በጣም ተፋቅረው በቃ እነኝህማ የትዳር ምሳሌ ይሆናሉ ብለን ያሰብናቸው ተጋብተውም በፍቅር ኖረው ከዛ በቃ እነኝህማ የትዳር ምሳሌ ናቸው፣ ወይ ደግሞ በቃ በህይወት ዘመናቸው እንደዛ አይነት ሰው የለም ብላቸው ደምድማችሁ ያበቃችሁት ባለ ትዳር የሆነ ሰዓት ላይ ደግሞ ጥንብር ኩሳቸው ሲወጣ ታያላችሁ። እና ደስታችሁን እሰው ጋር ማንም ጋር ማንም ጋር አታስቀምጡ። የደስታችሁን ቁልፍ እሰው ጋር አታስቀምጡ። ብዙ ነገር ሊሰበርባችሁ ይችላል። ብዙ ነገር ልባችሁ ሊሰበር ይችላል። ሰው ይሰብራችኋል። እውነት ለመናገር ሰው ይሰብራችኋል። ወዳችሁት አምናችሁት እየተቀበላችሁት ሰው ጓደኛችሁ ሊሆን ይችላል። የልባችሁ ጓደኛ በቃ እኔ እኮ የልቤ ጓደኛ ናት እሷ እኮ ማለት ከእናቴ ልጅ ከህቴ ትበልጥብኛለች። ብዙ ነገር ለእሷ ነው የምነግራት፣ ብዙ ነገር ለእሷ ነው የማዋያት እና በቃ ብዙ ነገር ትረዳኛለች ብላችሁ ያሰባችኋት ጓደኛችሁ አንድ ቀን በሆነ ነገር ተጋጭታችሁ ምስጢራችሁን አደባባይ ልዘረግፈው ትችላለች እና ብዙም ሰው ላይ አትደገፉ። መደገፊያ ከፈለጋችሁ መደገፍ ከፈለጋችሁ በማንኛውም ሃይማኖት ውስጥ ብትሆኑ መደገፍ ያለባችሁ እግዚአብሔርን ብቻ ፈጣሪያችሁን የምታመልኩትን አምላክ። የሚነገር ምስጢር አለ ለሰው ልጅ። እንደ ሰው ስትኖሩ ሰው ያስፈልጋችኋል፣ ጓደኛ ያስፈልጋችኋል እንደ ሰው አለ የምታወሩት፣ የማይወራ ሚስጥር ደግሞ አለ። ለሰው መቶ ጊዜ ልታምኑ ትችላላችሁ። የፈለገ ቢሆን በእሱ ልትተማመኑ ትችላላችሁ። ግን የሚወራ ሚስጥር አለ፣ የማይወራ ሚስጥር አለ። እግዚአብሔር የሚያውቀውና እናንተ ብቻ የምታውቁት ሚስጥር አለ። እግዚአብሔር ወጥቶ አደባባይ ጎዶላቸውን አይዘረግፍም። ምንም ኃጢአተኛ ብናጠፋ ያችን ኃጢአተኛዋን ሴት ዝሙት ስትሰራ ተገኝታለች ብለው ወደሷ ወደ ጌታ አድፈው አምጥተዋት በቃ ይህች ሴትማ ኃጢአተኛ ናት በሙሴ ሕግ ይህች ሴት በእኛ ሕግ ከሆነ ትወግራ ትገደል የተባለችውን እሱ ግን አልፈርድብሽም፣ ሁለተኛ ደግመሽ ግን ኃጢአትን አትስሪ። እግዚአብሔር እንደዛ ነው የሚላቸው። በማንኛውም ጎደሎ ህይወት ውስጥ ልንኖር እንችላለን። በኃጢአት ውስጥ በቃ እኔን ከዚህ ውስጥ ማንም ያወጣኝ የሚያወጣኝ ብላችሁ ልታስቡ ትችላላችሁ። በጣም ብዙ ኃጢአት ልትሰሩ ትችላላችሁ። ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር አጉድሏል። ሰው ማንም አደባባይ ወጥተን የሆነ ሰውን በዚህ ስላለ ምናምን ስላለ አይደለም። በእግዚአብሔር ፊት ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር አጉድሏል። እና እግዚአብሔር አይቀበለንም እንዳትሉ፣ በፊቱ ውደቁ፣ እሱን ተደገፉት ተደገፉት። በቃ መደገፍ የሚሆን እሱ ነው። እኔ በህይወት ዘመኔ አይቻለሁኝ። ማግኘት ማጣት፣ መልበስ አለመልበስ፣ የችግርን ጥግ እስከ ጥግ ድረስ አይቻለሁ። ግን እስከዛን ድረስ ግን በጣም የምንወደው በጣም በቃ መቼም አይለየንም፣ በችግሬ ጊዜ ይረዳናል ብለን ያሰብነው ሰው ግን አረዳንም አረዳንም። እግዚአብሔር ግን ያሻግራል። እግዚአብሔር መልካም ነው፣ በመከራ ዘመን መሸሸቂያ ነው። የምን ልላችሁ ፈልጌ ነው፣ በራሳችሁ ተደሰቱ፣ ያላችሁን ቁጠሩ። እግዚአብሔር ጤና ከሰጣችሁ ጤናችሁን እኔ የሰው ልጅ ልምድ ኖሮን ራሱ ማለት ነው። ብዙ ጊዜ እንትን አንልምም እና ልምድ ኖሮን እንደው ማታ ማታ ቢያንስ ልክ ልንተኛ አካባቢ ደብተራችንን አስቀምጠን ይሄ ጎደለ ብለን ከምንማረር ለማመስገን እግዚአብሔር የሰጠንን ነገር ጽፈን ብናነቡ ስንት ነገር ተሰጥቶናል። ብዙ ነገር አልተሰጠን ተሰጥቶናል። ልክ እና ከእንቅልፍ አንስቶ እንኳን በቃለ እንቅልፋችሁ አይናችሁ ላይ ክድን የሚለው እኮ እግዚአብሔር ሲረዳችሁ ነው። ስንት መድኃኒት ውጡ ግንንጡ ማያንቀላፍ አላደለ ገንዘብ ኖሮት እኛ ገንዘብ ስለሌለን ገንዘብ ስናገኝ ጥሩ እንቅልፍ እንተኛለን። የሆነ ነገር ስናገኝ የሆነ ነገር እናደርጋለን፣ እንደሰታለን ብለን ነው እናስበው እና የሚጣፍጥ እንቅልፍ የሚሰጠው ራሱ ፈጣሪ ነው እና ጠዋት ደግሞ ከመኝታችን የምንነሳውም ደግፎ ስላሳደረን ነው እና ብዙ ነገር አለ በጣም በዚህ ዘመን አብሶ ሰው ከአንደበታችን ላይ ምስጋና ስለተወሰደብን በአንድም በሌላም የዓለም ሲስተም ስለተቀየረት በኑሮ ውድነት በሉት፣ ፍቅር በማጣት በሉት፣ በሀገር ጉዳይ በሉት፣ በሁሉ ነገር ሲስተማ ስለተቀየረ ከእኛ አንደበት ላይ ምስጋና ተወሰደብን እና እግዚአብሔርን ከምናመሰግነው ይልቅ በጎደለን ነገር በተወደደው ነገር ምናምን ማማረር በለጠ። ሰው ደግሞ ካማረረ የሚያማርረው ነገር ነው የሚጨመርለት። ካመሰገነ ደግሞ የምናመሰግንበት ነገር ይጨመርልናል እና አንዳንዴ ሰው ከእግዚአብሔር ስለተለየን ይመስለኛል። ነፍሳችን ከስታለች አይደለ? ሰው እንጀራ ካልበላ ሰውነቱ ይከሳል። እንደገና ደግሞ ሰው በእንጀራ ብቻ አይኖርም። ነፍሳችን ደግሞ የእሱን መገኘት ትፈልጋለች እና ነፍሳችን እንዳትከሳ ከእግዚአብሔር ጋር መታረቅ አለብን ማለት ነው ምፈልገው። እና ሰው ከእግዚአብሔር ጋር ካልታረቀ በማንኛውም ህይወቱ ሊደሰት አይችልም። ልጅ የሌለው ልጅ የወለደ ጊዜ አይደሰትም። በቃ ምንም አይመስለውም፣ አዲስ ነገር አይመስለውም። እና እግዚአብሔር እንድናመሰግን ከፈጣሪ ጋር ህብረት እንድናረግ ፈጣሪ አምላክ ልቡና ይስጠን። እና የደስታችሁን ቁልፍ ሰው ጋር አታስቀምጡ። በራሳችሁ መደሰት ቻሉ። እግዚአብሔርን አመስግኑ። ሮጣችሁ ስሰሩ ምናምን እግዚአብሔርን አመስግኑ። እግራችን የሮጠው በራሳችን ኃይል አይደለም፣ እግዚአብሔር ኃይል ሰጥቶ ነው፣ አቅም ሰጥቶ ነው፣ ጉልበት ሰጥቶ ነው። እና በራሳችሁ ብቻችሁን መደሰት ቻሉ፣ ብቻችሁን ደስተኛ ለመሆን ሞክሩ። ሰው ሁሉ ጊዜ አያስደስታችሁም። የሆነ ሰዓት ላይ ሰው በራሱ ጎደሎ ነው። ማንን ያስደስታል? የራሱ ጎደሎ አለበት እኮ ፍቅረኛ የምትሉት ሰው የራሱ ጎደሎ አለበት። ስለዚህ እናንተ ራሳችሁ ደስተኛ ስትሆኑ ደስታችሁን ለሰው ራሱ ታጋባላችሁ። ይህን የሰቃውን እናንተ ላይ አይጋባም።